ሄሎ ሄሎ፣ አቤት መምህር፣ ደህና ነህ? እግዚአብሔር ይመስገን፣ እንዴት ናችሁ? እሰይ እንኳን አገኘሁት። እሺ፣ እግዚአብሔር የተመሰገነ ይሁን። አሜን። እሺ በቃ አንድ ጥያቄ ልጠይቅህ ነበርና ህልሜ አይቼ ነበር። እሺ፣ እናት የሆና ነው የምትሰማኝ፣ እና መንገድ ላይ ሞቷ፣ እሷ ሞታ ማለት ነው እንትን አጠገቧ ግን ሽንቲ ቤት እንትን ቆሻሻ የሚደፋበት ጎደና ሆኖ ይሰማኛል። እና ከዛ እሷ ሞታ የወደቀችው ቦታ ግን ድንጋይ ድንጋይ አለ አደል ማኪና ስትገጭ እንትን ሌላ ሰው እንዳይረግጠው ተብሎ የሚገኛላ ግን ድንጋዩ እሱ ላይ ተቆምጦ ሆኖ ይሰማኛል። እኔ ይመጣና ከዛ ሳያት እናቴ እኮ ናት ብዬ አጠገቧ ሂጄ ማለት ነው ግንባሯ ላይ በ

አሉ በህይወት እናቶ አለ። አሁንም መነኩሴ ከሆኑ በኋላ ግን ከባድ የሆነ ንሳ ሊገቡበት የሚገባ የሆነ ጉዳይ እንዳለባቸው ነው የሚያሳየው። ምክንያቱም ሽንት ቤት አጠገባቸው ካለ ሽንት ቤቱ ሲኦል ነው፣ በሲኦል ነው የሚመሰለው። ወደ ሲኦል እንዳይገቡ ግን የሞት አፋፍ ላይሆነው ላይ ሆነው ያው እድሜያቸው ማለት ነው የሞት አፋፍ ያቺ ሰው የሽንት ቤቱን አካባቢ ያለውን በክት እንዳይነካ እንዳይረግጥ፣ ድንጋይ ጣልጣል ያለውን ድንጋይ እየረገጠ የሚሄደው ማለት የቀረቻቸው እድሜ፣ እሳቸው ያሉበት አስተሳሰብ፣ እሳቸው ያሉበት ቦታ ላይ ወይ ግትርነት ባህሪ፣ ወይ አልሰማ ማይሰሙበት ጉዳይ ይኖራልና ያን ማስተካከል ማስጸዳት አለብሽ። እና አንቺ ነሽ ደግሞ ይሄን የምታስተካክይው። ለምን አውቀሽበታል፣ መንፈስን አንተነስቲው አወ ብሏል። ሽንት ቤቱ አጠገብ ነው ያሉት እሳቸው። ያ ማለት ለሲኦል ቅርብ ናቸው፣ ለሞት አፋፍ ቅርብ ናቸው ማለት ነው። እንግዲህ ግልጽ ለማውራሽ ቅርታ ምንም እንኳን ስለሞት ማውራ ድብብቆሽ የለም እና ቶሎ ልትደርሽላቸው ይገባል። ያላቆሙት ከመነኮሱ በኋላ ራሱ ያላቆሙት ነገር ይኖራል። አንዳንድ እናቶች አመንኩሱኝ ስላሉ ብቻ ያመነኮሷቸዋል። ግን ወንጌል ተምረው መጽሐፍ ቅዱስ በደንብ ተገልጦላቸው ምንኩስና ምን እንደሆነ አስረድቼዋቸው ቢመነኩሱ ምናልባት ወደ ባዕድ አምልኮ ተመልሶ አይሄዱም ብዬ አስባለሁ። እኔ ከመነኮሱ በኋላ ወደ ባዕድ አምልኮ የተመለሱ አባቶች በጣም እናቶች በጣም ብዙ አውቃለሁ። እናቶች፣ አባቶች ከመነኮሱ በኋላ ወደ ባዕድ አምልኮ የሚመለሱት ደብተራ የነበሩ ከሆነ ነው ወይም ደግሞ ድብትርናን የሚያውቁ ከሆነ ነው። በብዛት በመነኮሳት ላይ የሚታየው እንጂ ኖርማሊ ምእመን ከሆኑ አባቶች ምእመን ከሆኑ ወደ ጥንቆራ ይመለሱ። አገልጋይ ከሆነ ግን መነኩሴ ያስቸግራል። አንዳንድ ጊዜ እቺ በአዳም ልኮማን በአዳም ልኮ አልኩኝ ድብትርና ላይ ነው የሚቸገረው። እናቶች ግን ጨሌው አቴቴው ምናምን ጨርሶ አይጥሉትም። ይጥሉትና ግን መልሶ እንደገና ሲያስቸግራቸው ሲፈትናቸው፣ ወይ ልጆቻቸው ሲታመሙ ጨሌውን መልሶ ሄደው ገዝተውት እንደ ተወኝ እባክህ፣ እኔን እኔን አጥፋ፣ ልጆቼን አትንካ ምናምን ብለው እንደገና መልሶ የለማመኑታል። ፈጣሪ እንደመለመን ማለት ነው። ስለዚህ እናትሽ ድጋሚ የሆነ የተሳሳቱበት የሆነ ጉዳይ ይኖራል ብዬ ነው የማስበው እና ያልተናዘዙት ኃጢአት ካለ ባይመለሱም እንኳን ወደ እርኩሰቱ ግን ያልተናገሩት ጉዳይ ካለ ደውለሽም ጠይቀሽም ምንም ቢሆን እንዲናዘዙት አስደርጊያቸው። ዳገት፣ አዎ ዳገት መውጣት ደግሞ ጾም ነው። ጾም ጾሙን

ትናገራለች እንደሚል እንኳን አታውቀውም። ይህንን ነገር ይሆናል እላለሁ። አዎ እኮ ያንን ቼክ ማድረግ እሳቸው ጋር የሆነ ምንኩስናቸውን ሊያረክስ ምድራዊ መላክነታቸውን ሊያራክስባቸው የሚችል የሆነ ከባድ ነገር ይኖራል። እንግዲህ በጥንቃቄ የሚካሄድበት መንገድ ላይ ነው ያሉት እሳቸው። ያ እንግዲህ በክቱን የሞት አፋፍ ኦልሬዲ መነኩሴ ማለት እኮ በቆም የሞተ ማለት ነው እኮ በቆም ለዚህ ቻለም ሞቻ በቃ ምንም ከዓለም መፈለግ ኢቨን ባዶ እግሩ ነው የሚሄደው። ለቅሶ ቤት ሄደው ንፍሮ አይበላም። ምንኩስና ከዚህ ቤት አስተምሮ ያለው ምን እንደሆነ በጣም ከባድ የሆነ ግን እግዚአብሔር ለመረጠው ብቻ የሚሰጠው እንትን ነው። ዝም ብሎ ሁሉም ሰው ስለ ልጆቹ ቦታ ቦታ ስለያዙለት አለም ስላስጠላው ብቻ የሚመነኮስ አይደለም። እና የእናትሽን ነገር አስቢበት በጣም እናመሰግናለን። የእንትን ትምህርት የተከታተልነው ነው ሁሉም ባለፈው እንትን ወንድማችን ትግርኛ የምናገር ያለክን ነገር ደግሞ በትግርኛ ትምህርቱን እንኳን የዩቲቡን ወይ መጽሐፉን እንትን ቢሆን ብዙ ሰው የጠፋል። እናንተ ደግሞ የጠፋ በጎች የምትፈልጉ ስለሆናችሁ እኛ እንትን፣ እኔ አማርኛ አልተማርኩም፣ ግን አማርኛ አነባለሁ፣ እሰማለሁ። በቃ እግዚአብሔር ሲፈቅል እንትን ይሆናል። በቃ ግን የተቸገሩ ማጠናቸው የተዘጋ ልጅ ፍለጋ ያሉትን ብዙ ነገር ያለ ስታይ መንፈስ ሲሆነ እኛ ይገባናል፣ ስታስረዳው ግን አይገባውም። ሰው ብዙ ችግር ስላለ መጽሐፉን እንኳን ይሁን በዩቲቡ እንኳን አንድ አንድ ሰዎች እንትን ባስተምሩ ጥሩ ነበር ይላሉ። እና እስቲ እግዚአብሔር እንግዲህ ይፍታው። አዎ ጠየቅ ነው፣ በቃ ችግር የለውም። እኔ እንደምን ብዬ ገጠመኙን በትግርኛም እንዲያስተምሯችሁ ለማድረግ እሞክራለሁ። አሁን ወደ አንድ ብሄር ማድላት ስለማልፈልግ ሁሉንም ብሄር የሁሉንም ብሄር ሰባትም ስምንትም ይሁኑ ሁሉንም በየተራ መጥተው አንዳንድ ነገሮችን እንዲነግሯቸው ስለምፈልግ ነው። አዎ ብዙ ሰው እንትን አማርኛ ይችላል። ቆይ ኤርትራ ሰዎች እንትን አማርኛ ይችላል፣ ግን አንድ አንዱን በስውር የተያያዘ አለ አይደል? በእንትን ጠቅላላውን ነገር እንዳያውቅ የተደረገ ያበደ ምንም ምናምን ስላለ እሱ እንዲመለስ እንጂ በምንችለው ሆነ እኮ እኔ ሌላኛው ያስተማስ ምናምን ትልካለህ ብዙ ነገር አለ። በአንተ ተቀይረናል። ግን ነገር የሚመጣውን እግዚአብሔር የፈቀደውን ነገር ሁሉም ያለፈ እንትን ወንድማችን ያለውን የእሱ ታሪክ የኛ ታሪክ ነው። ብዙ ነገር አለ። መቼም እንማራለን። እግዚአብሔር በፈቀደው ደግሞ ሌላ ነገር ሚት ይሆናል። እሺ፣ እሺ። አመሰግናለሁ። አንድ ደግሞ እንትን ህልማቼ የነበር ባለፍ እንትን አመት አድርገዋል እና ጸሎት አድርጌ የንትን መንጻፉ ላይ ይተኛ ማለት ነው የሚቤታችን ኪዳነ ምሕረት እንትን አስራ ሁለት አክሊል እየደፋች ፊቴ ላይ ትመጣ እና ብርሃኑ ቀደድ ብሎ ስነ ጎለጎታ አንቢቤ ያደረኩበት ነው ማለት ነው። ቃል ኪዳናችን እንደዚህ ነው እንደዚህ ነው የሚለው ሁሉም ስጨርስ ተሰኛሁ ማለት ነው። እንትናለን ሰውን ከቤታችሁ ውጡ፣ ውጡ የሚባል አዋጅ እንትን ይሆናል እና ከዛ ለምንድን ነው የምንወጣው ካልኩኝ ቤቱን ለሚፈርስበት ጊዜ ይታወቃል። አሁን ቤት ይፈርሳል የሚሉ ነ ከዛም ፀበል ይዤ ይልውጣ ብዬ የአሁኑ መንቀረስ ጸበል ጀ ያለቅ ማለት ነው። ፀበሉ ጊዜ ሲወጣ የፀበል የሚያስቀምጥበት እምነት ማለት ነው። ፀበሉ የሚያስቀምጥበት ወረቀቱ ወርቅ ጊዜ ይወጣና ከዛ ዘወር ብዬ ሳየው ቤቱ ቤተክርስቲያን ይገዙበት አለ የሚቤታቸው ቤተክርስቲያን እንትን ሲፈርስ አየሁት ማለት ነው።

ከፊት የተሰወረ ሶስተኛ ቀኑ ደግሞ እንደ ሰምነት ሲዳን ነበረ። በፌስቡክ አንድ እርጉዝ ሴ ሆዷን ተገላልጣ አሸር ስትል አየኋት እና ሌሊቱ ስተኛ ጆሮዬ ላይ ጁ ብሎ ትናንት የነገርኩሽን አወቅሽው፣ የእግዚአብሔር ስድብ ያልኩሽ ራቃታችሁ ወጣችሁ እንደዚህ ሲታደርጉ ይህንን ነው ያልኩሽ ማለት ነው። ግን ከዛ ጭንቅላት ያምነው ምን አለቆስ ባለ ለማን ነው የምናገሩ ብዬ ቤተክርስቲያን ቆጠሮ እንጂ አንድ ካህን አገኘሁ። ወደ እሳቸው ሄድኩ ከሆኑ ሁለት ሰዎች ሆነው ወደ ቤተ መቅደስ አስወግቶ እኔ ህልም አይቻለ ቤተክርስቲያን ሲፈር ፈተና የእግዚአብሔር እንዳይሆኑ ቤታችን ደግሞ በእኛ ሴቶች በተለይ እንደዚህ ህልም አይቸና ምን ላድርግ ብሎ አንደኛው ካህን ምን አለ መሰለህ ዝም ብሎ ነው በቃ፣ እሷ እንደዚህ አትልም ዝም ብለሽ ነው መንፈሱ ነው ብሎ እንትን አለ። ሌላኛው ሁለት ካህን ነበርና ሌላኛው ግን አዘኑ። ቤቴ ሲመጣ አራተኛው ቀን ለነ አንድ የረሳሁት ደግሞ እንትን የሚካሄድ ነበረ። ያው ቆይ ነው አይደለም አንድ ላይ ነውና እኔ የገባኝ አሁን እኔ የገባኝ ማለት ነው አንድ አንድ ህልም ነው አሷ ነው ተከታተላ ምትመጣው መልኩ መልእክት ነው ወይ የእኔ በውስጥ የመጣ ሀሳብ ነው ብዬ ነው። ሶስቱንም ህልም ባንድ ላይ ጠቅልዬ እንደነግርሽ ከሆነ ነገር ይጨምር ይልኝሽ። አዎ ከዛ እንትን ነው ካልሄድኩ ከነገረችን ከዛ ምንድን ነው የምትለኝ? በቃ ልጅ ትንሽ አለችኝ። እና ዛ ሲሄድና ለካሉ ልናገር ብዬ ከመንገሬ በፊት ስተኛ የሚሄዱበት ቤተክርስቲያኑ ምጭ ልብስ ለብሳ ቤታችን ማለት ነው ልጅ ያቁፋ በፊቷ ላይ አቁማ ትቆምና አንድ ሴት አንቺ ከማንኛው የመጣሽው ስራ ከእናትዋ ናት። እናትዋ ግን እርጉዝ ስለሆነ እስከምትወልድ ድረስ ከኔ ጋር ትቆይ ብላ አንድ ጫፍ ላይ ቆማ ብርሃኗ ይታያል። ከዛ ብድግ ጊዜ ልጄ ልጄ ሚካኤል ነበረ ና በዚያን አቆርጌ ልጄ ሰውዬውን እንደሱ ካልኩ ወደ ቤት ተመለስኩ። በቃ ቅልል አለ እንኳን ነገርኳቸው። በቃ የእግዚአብሔር ፈተና ካልሆነ ምን አለብን። ጊዜ ወደ ቤቴ ሲመለስ ሌሊቱ

አይቸገረኝም ስለሆነ ነው የማይለቁ አሉ። በህልም ነው እሺ። አሁን አራተኛ ስለሆነ ሆነ ህልም ጠቅልዬ ስነግርሽ ስርአት እግዚአብሔር ወይም ደግሞ በቤተክርስቲያን ውስጥ አንዳንድ ስርአቶች ሲጓደሉ የሆኑ የተበላሹ ነገሮች ስታይ መስተካከል እንዳለበትና አንዳንድ ከራስሽ አልፈሽ ከራስሽ ወተሽ ከቤተሰብሽ ወተሽ ስለ ቤተክርስቲያንም ማሰብ መቆርቆር እንደሚገባሽ ወይም ደግሞ የምትቆረቆሪም ሰው ከሆንሽ በዛ በኩል እግዚአብሔር ይሄ ነገር እንዳየልሽ ነው። የምትነግሪኝ ነገር በሙሉ ከአንቺ ውጭ ስለሆኑ ነገሮች ናቸው። በዙሪያ ስላሉ ስለ ቤተክርስቲያን ጉዳይ፣ ስለ ሰዎች ጉዳይ ነው እና ሥርዓተ ቤተ ክርስቲያን ሲፋለስ ነው የምታየው። ህጉ ጊዜው ማለቁን ዘመኑ መፈጸሙን ራስሽ እንድታዘጋጅ እንድትጠነቀቂም ጭምር ነው እያሳየሻለሁ። ጠቅለል አርጌ ስነግርሽ የተለያየ ነገር ነው የምታያለ አሁን እኛ ባሁለት ምላስ ነው ያለው። አዎ ምላሱ ይወጣል፣ እንኳን የእባብ ሆነ ይወጣል፣ ይገባል፣ ይበጣል፣ ይገባልና ያኝኩ ደግሞ ሳኝኩ ለምንድን ነው የጸበሉ ያልኩህን ሁሉ ጊዜ የአቡነ መንቀር የተጸበልንን እንትን አላቋጥምትም ጸበል ለምን ትንትም አታደርጉትም ወይም ሕክምና አትሄዱም ስላችሁ ሰውየውን አላውቃቸውም። ስናዘዝ እንትን የቤተክርስቲያኑ ህግ ነው። ምንድን ነው የልም ብዬ ለካህን ነው የምትናገረው አይደል? ቤተክርስቲያን ስታይ ምናምን ሲሄድ ነው ያየሁት። ግን ልቤ የሆነ ድንጋይ ነገር ይውዋለን አለኝ። ምንድን ነው ይህን ሰውዬው ምን ምንስሎች ምእመን ስለሆንሽ ለአንቺ የሚከብድብሽ ነገር እንዳለ እየነገርሽ ነው። አንቺ አሁን ቁም ነገር አውርተን እንለያይ። አንቺ በብዛት መጸለይ ያለብሽ ለሀገርም ጭምር እንደሆነ ነው የሚናገረው። በቃ ለሀገርም ለሃይማኖትም መጸለይ ያለብሽ። ስትጸልይ ለራስሽ ብቻ አትጸልይ። እንዲህ እንዲህ አይነት ነገሮችም ስላሉ ከራስሽ አልፈሽ ለእናትሽም፣ ለቤተክርስቲያን ስርዓትም፣ ለሀገርም ጸልይ። ነው የምታያቸው ነገሮች በብዛት እንደዛ ጥንቃቄ ደግሞ አድርጊ ነው ሀው ልክ ነው። እኔም እሱ ነው የፈታው። አሁን ያለውን ግርግር አውሮፓውን ያታመሰ አንድ አመት አድርገዋል። ወደዚህም መምጣቱን አይቀርም ከሆነ አይገባውን ስለሆነ እንጂ አሁን ያለቀ ነው ያለው። ግን በቃ እግዚአብሔር ልቦና ይስ አሜን። አመሰግናለሁ። እግዚአብሔር አክብርልን። እሺ እግዜር ስጥልን። እንግዲህ እስካሁን ድረስ ቆይተናል ምእመናን በጣም ሰዓቱ ሄዷል። ይህን ይመስላል የዛሬው ውሏችን። በጣም ብዙ ነገሮችን ነው የተነጋገርነው። ስትጽፉ ነበረ በብዛት አክምባሎ የሚል አይቼ ነበረ ቅድም እያናገርኩኝ። አክምባሎ ስገዛ ነው ሲሰበርብኝ ይሁን ስገዛ ብቻ አየውኛለች ልጅ አለች ልክ እንደዛ አጠር አጠርጋችሁ ብትጽፉ እኔም ቶሎ ቶሎ መልሰው ነበር። አሁን ረጅም ስለሚሆን ነው። አጠራጉት ማለት ደግሞ እንትን ምንድነው እንትን ምንድነው አይደለም። አክንባሎ ስትገዢ ይዘሽ እየመጣሽ ተሰረቀ ወይስ ተሰበረ ወይስ፣ አክንባሎ በህልም ምንድነው የሚለውን ነገር ዝም ብዬሽ እንድመልስልሽ ነው የምትፈልጊው፣ የሚለውን ቼክ አድርጊ። ምጣድ ትዳር ነው። አክንባሎ ደግሞ በትዳር ውስጥ ያለ ቃል መገባባትና ትግስታኝነት አንቺ እና ባለቤትሽ ሸፍናችሁት በእናንተ ትዳር ውስጥ ብቻ ያለ አንድ ትልቅ ሚስጥር ማለት ነው እና አክምባሎ ገዝቶ ማምጣት ማለት በቤት ውስጥ በአንቺና በባለቤትሽ ወይም በአንተና በሚስት መካከል ያለውን ገበና መሸፈን ማለት አክምባሎ ተገልጦ ገልጦ ማለት ሚስጥርን ማሳየት ነው አክምባሎ ሲሰበር ከታየ ትዳር ነው ትዳር ብቻ ሳይሆን ከሚስት ወይም ከባል ከሁለት አንዳቸው ሞትም ጭምር ነው ከባድ ነው ከዛ አንጻር ነው የሚታየው ሌላ እንግዲህ በደንብ ካብራራሽው ነጠላ ሲቀደድ ምንድን ነው ብላለች ነጠላ መገለጫ ነው። ነጠላ ከተቀደደ በመንፈሳዊ ህይወት ላይ የጣስሹ ወይም የጣስከው መንፈሳዊ ቤተክርስቲያናዊ ወይም ደግሞ የትዳር ላይም ከሆነ የጣስከው የሆነ ህግ አለ። የሆነ ቀዳዳ አለ። በዛ በኩል በቀዳዳ በኩል ደግሞ የሚገባ ከባድ ችግር አለ እና ያንን መድፈን እንዳለብህ ነው የሚያሳየው። ቀዳዳውን ድፈ ነው። መቀደዱ ግን የሚያሳየው በምንድነው? ከጥንቃቄ ከጥንቃቂ ጉድለት የተነሳ ነው። በህልም የተክሊልና መሶብ ማስረከብ ምንድን ነው? በህልም ተክሊልና መሶብ ማለት የምን መሶብ ነው? ተክሊል ማስረከብ ማለት ጋብቻን ለእግዚአብሔር አደራ መስጠት ማለት ነው። መሶብ ዓለማዊ ጋብቻ በመሶብ ነው። እንግዲህ ምንም አብዛኛውን የቤተ ክርስቲያናችን የኢትዮጵያ ጋብቻ ሙሽሮች ከተጋቡ በኋላ መሶብ መጥቶ ይቀመጣል። የጋብቻ ምልክት ነው። ዓለማዊ ጋብቻ ላይ ብዙ ጊዜ መሶብ አለ። መንፈሳዊ ጋብቻ ላይ ግን መሶብ ብቻ አለም ስጋና ደቡና አኪሉም አለ። ከዛ አንጻር ነው አደራ ብሎ ለእግዚአብሔር አሳልፎ መስጠት ማለት ነው። ይሄ ነው እንግዲህ። በጣም ብዙ ነው የጸፈችሁት ያዝል አድርገው መሰለኝ መቃብር ምንድን ነው ይላል መቃብር ማለት ልትናገሪው የከበደሽ በልብሽ ውስጥ ያለ ከባድ የሆነ ሚስጥር በህይወትሽ ውስጥ ያለ ማንም ሰው ሊያውቀው የማይገባ ጨለማ የሆነ ሀሳብ መቃብር ምንድን ነው ነው እንግዲህ ያላችሁት ምንድን ነው አይባልም ስትገቡ ነው መቃብር አካባቢ ስታልፉ ነው ከመቃብር ወጥቶ ምን አደረገ የሆነ ነገር ምን አያችሁ የሚለው ነገር ቼክ አድርጉ መቃብር ማየት በእናንተ ልብ ውስጥ ያለ ማንም ሰው መጥተው ያልጎበኘው ለብቻችሁ ብቻ የምታስቡት የራሳችሁ የግላችሁ የሆነ ጉዳይ አለ። እሱ ነው የሚሆነው እና ብታካፍሉት የሚገባ እንዲሆነ ነገር ካለ ከዛ መቃብር ውስጥ ከዛ አስተሳሰብ ውስጥ መውጣት አለባችሁ። ጥሩ ያልሆነ አስተሳሰብም ጭምር ነው። እባብ ዛር ነው ብያለሁ። ከዚህ ውስጥ እባብ ምንድነው? ዛር ነው። ነጠላ በቀባ በቅባ ቅዱስ ቆሽሾ አየሁት። ጥሩ ነው። ስምህ ሁሉ ማንነትህ እንዳለ በእግዚአብሔር አይን የታየ እንደሆነ ቅባ ቅዱስ በጣም ጥሩ ነው። ቆሽሾ አይባልም ደግሞ። ነጠላዬ በቅባ ቅዱስ ርሶ አየሁት ነው የሚባለው። ቅባ ቅዱስ ብለን እንደገና ቆሽሾ አይባልም። መብራት መብራት የምትባይ እህቴ እንደዛ ትበይ። ቆሽሾ ሳይሆን የሚባለው ርሶ ነው የሚባለው። ቅባ ቅዱስ የራሰ ነጠላ እጅግ በጣም ትልቅ ክብር ነው በእግዚአብሔር ዘንድ በጣም ትልቅ ቦታ ማግኘት ነው፣ እድለኝነት ነው። ቤት ምንድ ነው? በጣም ትልቅ ክብር ነው። ቤት ማለት ልብ ነው። ልብሽን ና ያየሽው። ስለዚህ ቤት ምን ሲፈርስ ና ያየሽው። ዝም ብሎ ቤት ምንድን ነው አይባልም፣ ብያቸዋለሁ። በአጭሩ ጻፉ ማለት እኮ እንደዚህ አይደለም። ይህን ይመስላል። እንግዲህ ለዛሬ በጽሁፍ የምንገልጽበት ሰዓት አይደለም ያለን አሁን። ሁላችሁም እየጻፋችሁ ስለሆነ ይከብዳል። በጣም ብዙ ነው። በጣም በዛ ብዙ ነው። ምኑን ከምኑ ሊያዘው ዝም ብዬ እንደዚህ መሀል ለገብቻ አንዱ ሊያዘው እንደዚህ ማለት ነው። እሺ ጥፍር መቁረጥ ምንድን ነው ይላል። ድንግል እናቴ መቤት የሚል ቲዩብ ማለት ነው። ጥፍር በህልም ጥፍር መቁረጥ ማለት ከአንቺ ህይወት ውስጥ ለአንቺም የማይጠቅም ቢቀመጥም ጥቅም የሌለው አላስፈላጊው ነገር አለ ማስወገድ የሚገባሽ ማለት ነው፣ ወይም የሚገባህ ማለት ነው። ያ ነገር አስወግጂ። በተለይ ሴት ነው የሚመስለኝ። ያ ነገር አስወግጂ፣ ላንቺም አይጠቅምም፣ ቢቀመጥም አይጠቅም። ዝም ብሎ የተቀመጠ ነገር አለ አላስፈላጊ ባህሪ የሆነ ነገር ይሆናል። ያ ነገር ማስወገድ እንዳለብሽ ማሳያ ነው። ጫካ ማየት ምንድን ነው ብላለች ወይንሸት። ጫካ በልባችን ውስጥ ያለ ሌላ ሰው ሳይሆን የራስ ማንነት በራስ ማንነት ግራ መጋባት ማለት ነው። ግብድ ያለ ነገር ውስጥ መወሰን ማጣት፣ በብዙ ስራ መወጠር፣ በብዙ ፕሮግራሞች ውስጥ ታጥሮ ለመወሰን መቸገር፣ ሁሉንም ስራዎች ደግሞ እኔ ያከናውነዋለሁ እኔ ያደርገዋለሁ ብሎ በዛ ነገር ውስጥ ራስን ማጨናነቅ፣ መውጫ መግቢያው ማጣት፣ በሆነ ነገር ተወጥሮ መልስ የሌለው ወይ ፋይዳ የሌለው አካሄድ ሩጫ መሄድ፣ የተደነባበረ ህይወት መኖር ማለት ጫካ ውስጥ መገኘት። እንግዲህ ባጭሩ እየጻፋችሁ ቆር ነው ባጭሩ ነው የምለው። ድመት አራስተኛ ስትለኝ ይላል። ድመት አራስተኛ ካለች እንደ ድመት ተመሳሳይነት ያላት ጓደኛ ወይም ዘመድ ወይም ጎረቤት እህት፣ አጎታ ክስት የሆነ ብቻ አጠገባችሁ ያለ ቅርብ ሰው ድመት። አሁን ሶፋ ላይ ትቀመጣለች ቤት ውስጥ ሲርባት ትጮሃ ነው ምግብ የምትቀበለው። ያ ሁሉ የድመቷን ባህሪ የተላበሰ ጓደኛ ከአንቺ አልለያለች። የሆነች ሴት የሆነ ወንድ የሆነ ሰው አልለይሽ ያለ ሰው አለ። ያ ሰው ነው ማለት ነው። ያን ሰው ማስወገድ እንዳለ ወይም ደግሞ ያን ነገር ያን ሀሳብ ከአንቺ አልወጣ አላቀቅ ያለን እንደ ድመቷ የተጣበቀብሽ አስመሳይነት ባህሪም ካላንችም ጋር ደግሞ ማስወገድ አለብሽ። በህልም ቤት መቆሸሽ ምንድን ነው ይላል። ልቦና መቆሸሽ ነው። ቤትን ማጽዳት ልቦና ማጽዳት ነው። ይሄ ነው በቤን ቤን የሚል ነው። ሰንበቴ ቤት ውስጥ ነጠላ ጫማ ፈልጎ ማድረግ ምንድን ነው ይላል። ቤቱ ሰንበቴ ቤት መሆኑ ይሄ ነው ባይባልም፣ ግን ምናልባት እንግዲህ ሰንበቴ የሚባለው ቤት በቤት ከሰን በብዙዎቻች እንደምታውቁት እናቶቻችን እና አባቶቻችን ሰብሰብ ብለው ዝክር ጻድቅ ማሚጠጡበት ሰብሰብ ብለው የሚነጋገሩበት የተለያየ በጣም ብዙ መንፈሳዊ ሂደቶች የሚሄዱበት ነው እዛ ቦታ ላይ ነጠላ ጫማ ፈልጎ ማድረግ ምንድን ነው ይላል ከነዛ ከሰዎች መካከል ትዳር ይገኛል ማለት ነው ነጠላ ጫማ ደግሞ ጊዜያዊ ጫማ ነው ምናልባት የረፈደው ትዳር የረፈደ ትዳር ሊሆን ይችላል ግን ወይም ደግሞ ነጠላ ጫማ ማግኘት ማለት ማረፊያ እንዳይቆረቆር የሆነ መጠጊያ መጽሐፍ ቅዱስም ትምህርት ሊሆን ይችላል ብቻ ዞሮ ዞሮ ጫማ በወንጌልና በትዳር ነው የሚመስለው። ከሁለት አንዱ ነው የሚሆነው በአንቺ ህይወት ውስጥ ማን እንደሆንሽ ባላቅም፣ እያለፍኩ ነው። እንግዲህ የጆሮ ወርቅ ማድረግ ምንድነው? ይላል ጆሮ በህልም ማየት የጆሮ ወርቅ ማየት ምንድነው? ቦታ ስጡኝ ማለት ነው። የጆሮ ወርቅ አድርጎ መታየት ደግሞ ሰዎች ለእኔ ለምናገረው ንግግር ክብር ስጡ እባካችሁን አታናቁኝ እንደማለት ነውና። ንግግርሽ በሰው ዘንድ ተወዳጅነት ከሌለው ንግግርሽ በሰው ዘንድ ተቀባይነት ከሌለው ተቀባይነት እንዲኖረው ለማድረግ ጥረት ማድረግ አለብሽ፣ ወይም እያደረግሽ ነው ያለሽው። ያን ነገር ደግሞ ምናልባት ጆሮ ወርቅ ስለሆነ ወይ ሰዎች የአንቺን ንግግር ይወዱልሻል ማለት ነው። ሰዎች ሲሰሙት በጣም ጥሩ አድርገው ነው የሚሰሙት ማለት ነውና እና ወይ አንቺ የሰዎችን ንግግር መቀበል እንዳለብሽ እኔ ብቻ ልደመጥ ሳይሆን አንቺ ራስሽ እኔ ልስ ማስቲ ብለሽ የሰዎችን ንግግር ጥሩ ጥሩ ንግግር ያዥ ወርቅ መሆኑ ራሱ የሚያሳየው ጥሩ ጥሩ መርጠሽ አዳምጪ ጥሩ ጥሩ ያዥ ማለት ነው። ይህን ይመስላል።